አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ድና የተከበሯችሁ የኡስሚ ቢዝ ሬት ቻናል ቤተሰቦች፣ አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን በአስደንጋጭ ሁኔታ ከሰሞኑ በከፍተኛ ሁኔታ እየጨመረ የሚገኘው በቅጽበት ከፍተኛ ጭማሪ እያሳየ የሚገኘው የጥቁር ገበያ ምንዛሬ የዋጋ ተመን አጃኢብ እያሰኘ ይገኛል። በዛሬ ሁለት ማለትም እለተ ቅዳሜ የጥቁር ገበያ የምንዛሬ ዋጋ በስንት እየተዘረዘረ ይገኛል? ስድስት የአውሮፓ ሀገራትን እና ስድስት የአረብ ሀገራትን በድምሩ የአስራሁለት ሀገራትን ሙሉ መረጃ እና ዝርዝር አብረና ያለን እስከ ብዶ ፍጻሜ አብራችሁን ቆዩ። ደቂቃ አናንዛዛም በአራት ደቂቃ እና በአምስት ደቂቃ ውስጥ ሙሉ አስራ ሁለት ሀገራትን እንነግራችኋለን። ታዲያ ለዚህ ዘርፈ ብዙ የሆኑ ስራዎችን የምንሰራበትን ዩቱብ ቻናል ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን ሰብ ሁኑ፣ ተቀላቀሉን። እንዲሁም እንበረታታ ዘንድ ቪዲዮችን ላይክ አድርጉ። በቅድሚያም የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም ነው። 100 የአሜሪካን ዶላር ወቅታዊው የጥቁር ገበያ መረጃ እንደሚያሳየው ከሆነ 16921 ብር እንደሚሸጥና አንድ የአሜሪካን ዶላር በዛሬ ሁለት በከፍተኛ ሁኔታ ጨምሮ 169 ብር ከ21 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረ-ገጹ አስነብቧል። በመቀጠል የስዊዝ ፍራንክን እናያለን። 100 የስዊዝ ፍራንክ ወቅታዊው የጥቁር ገበያ መረጃ እንደሚያሳየው ከሆነ 21100 ብር እንደሚሸጥና አንድ የስዊዝ ፍራንክ 211 ብር እየተሸጠ ይገኛል። በመቀጠል ዩሮን እናያለን። 100 ዩሮ ወቅታዊውና ዕለታዊው የጥቁር ገበያ መረጃ እንደሚያመለክተው ከሆነ ከትላንትናው መረጃ ጋር ሲነጻጸር በከፍተኛ ሁኔታ ጭማሪ አሳይቶ 19600 ብር እንደሚሸጥና 1196 ብር ከ01 ሳንቲም እየተሸጠ እንደሚገኝ አሁናዊው የጥቁር ገበያ መረጃ ያመለክታል። በመቀጠል ካናዳን ደላር እናያለን። 100 ካናዳን ደላር ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያሳየው ከሆነ 12000 የኢትዮጵያ ብር እንደሚሸጥና አንድ ካናዳን ዶላር 120 ብር እየተሸጠ እንደሚገኝ አሁናዊው የጥቁር ገበያ መረጃ ያመለክታል። መረጃውን ሳንጨምርና ሳንቀንስ እያደረስን እንገኛለን። በመቀጠል ፓውንድ ስተርሊንግን እናያለን። 100 የፓውንድ ስተርሊንግ 22600 ብር እንደሚሸጥና 1 ፓውንድ ስተርሊንግ 226 ብር እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረ ገጹ አስነብቧል። በመቀጠል የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር ወቅታዊ እና ዕለታዊ ጥቁር ገበያ መረጃ እንደሚያሳየው ከሆነ 10,981 ብር እንደሚሸጥ እና 1 የአውስትራሊያን ዶላር 109 ብር ከ81 ሳንቲም እንደሚሸጥ የወጣው መረጃ ያሳያል። በመቀጠል ኩዌት ዲናርን እናያለን። መረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በቤቱ እንዳስነበበው ከሆነ 100 የኩዌት ዲናር በከፍተኛ ሁኔታ ጭማሪ አሳይቶ 55,225 ብር እንደሚሸጥ እና አንድ የኩዌት ዲናር 552 ብር ከ25 ሳንቲም እንደሚሸጥ በዚህም ትላንትና ካደረስናችሁ መረጃ ጋር ሲነጻጸር በዛሬ ሁለት በቅጽበት ከፍተኛ የሆነ ጭማሪን አሳይቷል። በመቀጠል የምናየው ዩናይትድ አረብ ኤሚሬትስ ዲርሃምን በተመለከተ ነው። 100 የኢማራቶች ዲርሃም 4610 ብር እንደሚሸጥና አንድ የኢማራቶች ድርሃም 46 ብር ከ10 ሳንቲም የተሸጠ እንደሚገኝ በዚህም ከትላንትናው መረጃ ጋር ሲነጻጸር ጭማሪ ማሳየቱን ነው መረጃውም ያሳየው። በመቀጠል የሳዑዲ ሪያል እናያለን። 100 የሳዑዲ ሪያል 4516 ብር እንደሚሸጥና አንድ የሳዑዲ ሪያል 45 ብር ከ16 ሳንቲም እንደሚሸጥ ኢትዮጵያን ብላክ ማርኬት ዶት ኮም በድረ ገጹ አስነብቧል። በመቀጠል የምናየው በዓለማችን በምንዛሪ መጠኗ ሁለተኛ ደረጃ ላይ የተቀመጠችው ባህሬን ናት። የባህሪን ዲናር እንናያለን 100 የባህሪን ዲናር 44900 ብር እንደሚሸጥና አንድ የባህሪን ዲናር 449 ብር እየተሸጠ እንደሚገኝ በዚህም ከትላንትናው መረጃ ጋር ሲነጻጸር በዛሬ ሁለት ከፍተኛ ጭማሪ ማሳየቱን ነው መረጃው የሚያመለክተው። በመቀጠል ጆርዳን ዲናር እንናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በደረገጹ እንዳስነበበው ከሆነ 100 የጆርዳን ዲናር 23872 ብር እንደሚሸጥና አንድ የጆርዳን ዲናር 238 ብር ከ72 ሳንቲም እንደሚሸጥ የወጣው መረጃ ያመለክታል። በመቀጠል በዓለማችን በምንዛሬ መጠኗ ሶስተኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሶስተኛ ቦታ ይዛ ተቀምጣለች ኦማን። በዚህም 100 የኦማን ሪያል 44000 የኢትዮጵያ ብር እንደሚሸጥ እና አንድ የኦማን ሪያል 440 ብር እንደሚሸጥ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። የአስራ አራት ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ ይህን ይመስላል። በዛሬ ሁለት በድጋሚ ከፍተኛ የሆነ ጭማሪ አሳይቷል። ለሀገራችን ሰላም መልካሙን ተመኘነው። አሰላሙ አሌይኩም ወረህመቱላህ ወበረካቱ።